የኢራን እስራኤል ጦርነት በቀጠለበት በአሁኑ ሰዓት ሌላኛዋ በኒውክሌር ውዝግብ ውስጥ ያለችው ሰሜን ኮሪያ መካከለኛ ርቀት ያላቸውን ሚሳይሎች አስወንጭፋለች። ኢራንን ደግፋና እስራኤል እንደዚሁም አሜሪካን በማውገዝ መግለጫ አውጥታለች። የኢራን እስራኤል ጦርነት ቁርጡ ባልታወቀበት ሁኔታ ሌላኛዋ በኒውክሌር ውዝግብ ውስጥ ያለችውና አባ ግዴለሽ በሚባሉት ኪም ጆንጉን የምትመራው ሰሜን ኮሪያ ወደ የት እያመራች ነው የሚለው ጉዳይ ግራ አጋቢ ሆኗል። ሰሜን ኮሪያ ከሚሳይሎቿ ጋር በተያዘ አሜሪካና ደቡብ ኮሪያ ላይ የምትፎክር አገር ናት። አልአረቢያ ባሰራጨው ዘገባ እንዳመለከተው ከሆነ ሰሜን ኮሪያ ያስወነጨፈች የሚሳይል ቁጥር 10 ሲሆን የተወነጨፉትም ከዋና ከተማ ፒዮንጊያንግ ነው። በአንድ ዓለም አቅጣጫ እንዲሆነ ውጥረት በተፈጠረ ቁጥር የሀገሪቱ ፕሬዝደንት ኪም ጆንጉን ሚሳይል ማስወንጨፋቸው የተለመደ ነው። ከሰሞኑም የኢራን እስራኤል ጦርነት መፈንዳትና የዓለም ሙሉ ትኩረት ወደዚሁ አቅጣጫ መሆን ኪም ጆንጉን እነዚህኑ አጭር ርቀት ባሊስቲክ ሚሳይሎች እንዳይተኩስ ያደረጋቸው መሆኑ ነው የሚነገረው። አልአረቢያ ሰሜን ኮሪያ በማናቸው መልኩ የባሊስቲክ ሚሳይሎችን እንዳትተኩስ በተባበሩት መንግስታት የጸጥታው ምክር ቤት በኩል ክልከላ ተጣለባት መሆኑን አመልክቷል። ሆኖም ሰሜን ኮሪያ ይህንን እግድ ወደ ጎን በማለት ሚሳይሉን ተኩሳለች። የሰሜን ኮሪያ ባላንጣ የሆነችው ደቡብ ኮሪያ በተጠንቀቅ ላይ ናት። ሰሜን ኮሪያ በጃፓንና ደቡብ ኮሪያ ሰማይ ላይ በማሳለፍ ማረፊያውን ባህር ላይ ያደረገ ሚሳይልን አልፎ የመተኮስ ሁኔታ ይታይባታል። የአሁኑ ግን በመግለጫ ተደግፎ እስራኤልን እንደዚሁም አሜሪካን ጭምር በማውገዝ የተካሄደ ሚሳይልን የማስወንጨፍ እንቅስቃሴ ነው። ከሰሞኑ የኢራን እስራኤል ጦርነት ጋር በተያያዘ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እስራኤል ወራሪ እንደዚሁም አሜሪካን ደግሞ የጦርነት አቀጣጣይ በማለት ወቀሳውን አሰምቷል። ከኒኩሌር ውዝግብ ጋር በተያዘ ኢራንም እንደዚሁም ሰሜን ኮሪያም ከምዕራቡ ዓለም ጋር ውዝግብ ውስጥ ናቸው። በተጨማሪም ሰሜን ኮሪያ ከደቡብ ኮሪያ ጋር እንደዚሁም እስራኤል ከኢራን ጋር በዚሁ የኒኩሌር ጣጣ እየተወዛገቡ ዓመታት አልፈዋል። ልዩነቱ ሰሜን ኮሪያ በዓመታት ልፋት የተወሰነ የኒኩሌር ቦምቦችን ታጥቃለች መባሉ ነው። ኢራን ለዓመታት ብዙ ጥረቶችን ብታደርግም አንዱም የኒኩሌር ቦምብ በእጁ ያስገባችበት ሁኔታ የለም። አሁን ባለ ሁኔታ ሰሜን ኮሪያ እስራኤልና አሜሪካን ኮንኑ መግለጫ ከማውጣት ጀምሮ እስከ ሚሳኤል መተኮስ ድረስ ማምራቷ ነገሩ እንዴት እና ወዴት ነው የሚያሰኝ ሆኗል። ሰሜን ኮሪያ ቁጥሩ ብዙ አይሆን እንጂ የተወሰኑ የኒኩሌር ቦምቦችን በእጁ አስገብታለች ተብሎ በብርቱ ስለሚጠረጠር እንደ ኢራን የሚዳፈራት ሀገር ይኖራል ተብሎ አይታሰብም። ይህ በእንዲህ እንዳለ የእስራኤልና ኢራን ጦርነት በቀጠለበት ሁኔታ አሜሪካ እስራኤልን በመደገፍ ወደ ጦርነቱ ትገባለች ወይስ አትገባም በሚለው ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ ግልጽነት የሌለውና ተለዋጭነት የሚታይበት ሀሳብ እየሰጡ ነው። የኢራን እስራኤልን ጦርነት መፈንዳቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ አንድ ጊዜ አሜሪካ ወደ ጦርነቱ ትገባለች፣ ሌላ ጊዜ ደግሞ ሁለቱ ሀገራት በሚግባቡበት ደረጃ ከተኩስ አቁም ያለፈ ስራን እንሰራለን በማለት ግራ ሲያጋቡ ቆይተዋል። በካናዳ በተካሄደው የቡድን ሰባት አባል ሀገራት ስብሰባ ላይ አቋርጠው ወደ ዋሽንግተን ሲመለሱ በርካቶች ትራምፕ የጦርነት ውሳኔ ሊወስኑ ነው የሚል ግምት አሳድሮባቸው ነበር። አማካሪዎቻቸውንና የደህንነት ባለሥልጣኖቻቸውንም ሰብስበው ነበር ግን ደግሞ በመጨረሻ ምን ተወሰነ በሚለው ዙሪያ አሁንም ይህ ነው ሊባል የሚችል ተጨባጭነት ያለው ነገር አልተሰማም። ጦርነቱ ከተጀመረበት ዕለት ጀምሮ ትራምፕ በወጡ በገቡ ቁጥር በጋዜጠኞች የሚቀርብላቸው ጥያቄ ለመሆኑ አሜሪካ በዚህ ጦርነት ተሳትፎ ይኖራታል ወይስ አይኖራትም የሚለው ነው። ትራምፕ በዚህ ዙሪያ በርካታ ጥያቄዎች ከበርካታ ጋዜጠኞች ቢቀርቡላቸውም የእሳቸው ምላሽ ቁርጥ ባለ መልኩ እንዲህና እንዲ የሚል ሆነ አልተገኘም። ትራምፕ በዛሬው ዕለት ከዚሁ ጋር በተያያዘ በሰጡት ማብራሪያ በቀጣይ ምን ላደርግ እንደምችል ማንም አያውቅም በማለት ማብራሪያ የሰጡበት ሁኔታ መኖሩን የአልጀዚራ ዘገባ አመልክቷል። ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም፣ ነገር ግን የመጨረሻ ውሳኔ ላይ አልደረሱም የሚል መረጃም ከሰሞኑ ሲወጣ ታይቷል። ያም ሆኖ ግን በመካከለኛው ምስራቅ ያለው የአሜሪካ ጦር በሁሉም አቅጣጫ በተጠንቀቅ ላይ እንዲቆም የተነገረው መሆኑ ታውቋል። የአሜሪካ የጦር መርከቦችም ወደ መካከለኛው ምስራቅ እንዲጓጓዙ ተደርጓል እስራኤል የቱንም ያህል የሚሳይል መከላከል ጥረቶችን ብታደርግም 100 ፐርሰንት የኢራን ሚሳይሎች ተከላክላ ማምከን አልቻለችም በዛሬው እለት ንጋቱ ላይ ከቴሄራን በተወነጨፈ ሚሳይል በእስራኤል ግዙፍ ከሚባሉት ሆስፒታሎች መካከል አንደኛው የጥቃት ሰለባ ሆኗል በዚህም ኢራን ወቀሳ የደረሰባት ሲሆን ለዚሁ የሆስፒታል ጥቃት ኢራን የሰጠችው ምላሽ በአካባቢው ያለውን ወታደራዊ ተቋም ለማጥቃት በተደረገው ጥረት የተፈጠረ ስህተት ነው ብላለች እስራኤል ኢራን ሚሳይሎች በሚሳይል መከላከያዎች ለማክሸፍ ጥረቶችን ከማድረግ በተጨማሪ ሚሳይሎቹ ኢራን ለሚወነጨፉበት ቦታዎች በማነፍነፍ ባሉበት ለማውደም ጥረቶችን እያደረገች መሆኗን ደጋግማ እየገለጸች ትገኛለች። ሆኖም እነዚሁ የሚሳይል ማስወንጨፊያዎችን ባሉበት ቦታ በአየር ኃይል ለማውደም ከሚደረገው ጥረት ጀምሮ እስከ ሚሳይሎቹ ከተወነጨፉ በኋላ ለመከላከል የሚደረገው ጥረት ሊደርስ የሚችለውን ጉዳት በከፍተኛ ሁኔታ ከመቀነስ ባለፈ አሁንም ድረስ ሚሳይሎቹ እስራኤል ጉዳት እንዳያደርሱ ማድረግ የቻለችበት 100 ፐርሰንት ውጤት ሊገኝ አልቻለም። እስራኤል በኢራን ላይ በፈጸመችው ጥቃት እስከ ሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። በቀጣይ መረጃ ፑቲን ይፋ ያደረጉት ሚስጥር በኢራን የሩሲያ ኒኩሌር ኤክስፐርቶች አሉ፣ ሥራ ይቀጥላሉ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን አገራቸው በኢራን የኒኩሌር ቴክኖሎጂ ማበልጸግ ላይ ያላትን ሚና ይፋ ያደረገ መረጃ አሰምተዋል። ከእስራኤልና አሜሪካ በተጻራሪ የኢራንን የኒኩሌር ፕሮግራም ሩሲያ ስትደግፍ መቆየቷን አሁን ድጋፏን እንደምትቀጥል ነው የገለጹት። ፑቲን አሁን ላይ በኢራን በመቶች የሚቆጠሩ የሩሲያ ኒኩሌር ኤክስፐርቶች መኖራቸውን ገልጸው ጥቃት እየተፈጸመም ቢሆን ባለሙያዎቹ ለቀው አይወጡም፣ ስራቸውን ይቀጥላሉ ብለዋል። መረጃው የተሰማው ከብሪክስ ዜና ይፋዊ የኤክስ ማህበራዊ ሚዲያ ልጠፋ ነው። ፑቲን በመቶች የሩሲያ ኤክስፐርቶች በኢራን የኒኩሌር ተቋማት እየሰሩ መሆናቸውንና በእስራኤል ድብደባ የተነሳ ጥለው እንደማይወጡ መግለጻቸውን ነው ዘገባው ያሰፈረው። ሩሲያ የኢራን ኒኩሌር ፕሮግራም ስታግዝ መቆየቷ ግን ፈረንሳይ በድብቅ ቴክኖሎጂን ለእስራኤል የመስጠቷን ያህል ከዓለም የተሸሸገ አይደለም። ፑቲን አሁን ላይ በመቶዎች ባለሙያዎች አሉን ለቀው አይወጡም ሲሉ መደገፋቸው ነው ውዝግብ ያስነሳው። የሩሲያ ኒኩሊየር ኤክስፐርቶች እንደ አውሮፓ አቆጣጠር ከ1990ዎቹ አንስቶ በኢራን የኒኩሊየር ፕሮግራም ላይ ሲሳተፉ ቆይተዋል። የኢራን የመጀመሪያውን የቡሻህር ኒኩሊየር ተቋም ለመገንባት በጊዜው ስምምነት የነበረ ሲሆን በተቋሙ 1000 የሚሆኑ ማብላያ ወይም ሪያክተሮች የተተከሉት በሩሲያ ኤክስፐርቶች እገዛ ነው። ይሄ ኒኩሊየር ተቋም እንደ አውሮፓ አቆጣጠር ከ2011-2013 ባለው ጊዜ ሙሉ በሙሉ ኦፕሬሽናል መሆኑ ይነገርለታል። ሩሲያ ከኤክስፖርት ድጋፍ ባለፈ የበለጸገ ዩራኒየም ነዳጅ ግብዓት ለኢራን ስታቀርብ የቆየች ሲሆን የኒኩሌር ዝቃጭ አወጋገድ ሂደት ላይ ኢራንን ታግዛለች። በያዝነው ወር ጁን 9 ላይ የወጣ መረጃ ደግሞ ሩሲያ በኢራን የኒኩሌር ፕሮግራም የምታደርገውን ትብብር ማስፋቷን ያመለክታል። ቀደም ብላ በትብብር በተገነባው ቡሻር ኒኩሌር ተቋም ተጨማሪ 8 የኒኩሌር ማብላያዎች እንዲተከሉ ማገዟን የኢራን የአቶሚክ ኃይል ተቋም ኃላፊ መሐመድ ኢስላሚ ገልጸው ነበር። የሩሲያ ኤክስፐርቶች አሁንም ሆነ ቀደም ባሉ ጊዜያት በኢራን የኒኩሌር ፕሮግራም ትግበራ ላይ ቁልፍ ሚና የሚጫወቱ ናቸው። በተቋማቱ ዲዛይን፣ ግንባታና የቀንተቀን ኦፕሬሽን ላይ ባለሙያዎቹ በስፋት ይሳተፋሉ። እንዲሁም ሩሲያ የሶቪየት ኒኩሌር ቦምብ ቴክኖሎጂን ለኢራን እንደምትሰጥ በማስጠንቀቅ ጉዳዩን ከምዕራብ ዓለም ጋር መደራደሪያ ስታደርጎም ይታያል። ቀደም ሲል ዓለም አቀፉ ማህበረሰብ የሩሲያን የኢራን ኒኩሌር ፕሮግራም ድጋፍ የሚቃወም ነበር። አሁን ፕሬዚዳንት ፑቲን እስራኤል የኢራንን ፕሮግራምና ተቋም ለማፈራረስ ጥቃት እየሰነዘረች ባለችበት ባለሙያዎቹ በዛ ይቆያሉ ማለታቸው አዲስ ውዝግብ የፈጠረ ሆኗል። ዓለም አቀፍ የአቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ግሮሲ ከሰሞኑ የኢራንን የኒኩሌር ፕሮግራም በኤጀንሲው ዘመን የገጠመን ትልቁ ፈተና ማለታቸው ይታወሳል። እስራኤል በተቋማቱ ላይ የምታደርገው ድብደባ የኒኩሌር ብክለት ሊያስከትል መቻሉንም ተናግረዋል። ኢራን ቦምቡን እየሰራችው ነው ለሚለው የእስራኤል ክስ ዳይሬክተሩ መሰል እንቅስቃሴ ስለመኖሩ ማስረጃ አለመኖሩንም አንስተው ነበር። ኢራን ዛሬ ላይ ለኤጀንሲው ቅሬታ ማቅረቧም ተሰምቷል። የቢቢሲ እና ሌሎች ሚዲያዎች ዘገባ እንዳመለከቱት ኢራን እስራኤል በኒኩሊር ማበልፀጊያዎቿ ላይ እየፈጸመችው ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አይኤኢኤ ቅሬታ አቅርባለች። እስራኤል በኒኩሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ክስ አሰምታለች። በዛሬ ሁለት እለት እስራኤል አገልግሎት በማይሰጠው በአራክ የኒኩሌር ማብለያ እንዲሁም የናታንዝ የኒኩሌር ማበልጸጊያ ተቋም ጥቃት መፈጸሟን መረጃው አመልክቷል። ኤጀንሲው በአራክ የኒኩሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ ደረሰ ጉዳት እንደሌለም ከሰሞኑ ገልጾ ነበር። ፑቲን የሩሲያ ባለሙያዎች ከእስራኤል አይወጡም፣ ስራቸውን ይቀጥላሉ ስለማለታቸው በእስራኤል በኩል የተሰጠ መልስ እስካሁን የለም። እስራኤል የኢራንን ኒኩሌር ፕሮግራም የህልውና አደጋ አድርጋ የምትመለከት መሆኗ ግን የሩሲያ በዚህ ደረጃ የገፋ ትብብርን የምትቃወም ነው የሚሆነው። የትራምፕ አስተዳደርም ፑቲን ባወጡት መረጃና አቋም በተመለከተ እስካሁን ዝምታን መርጧል። የብሪክስ መስራች አባልና አጋር የሆነችው ቻይና ግን የሩሲያና ኢራን የኒውክሊየር ትብብርን አድንቃ አስተያየት ሰጥታለች። ይህ በእንዲህ እንዳለ በመካከለኛው ምስራቅ ከሰሞኑ በፈነዳ የሁለቱ ሀገራ ግጭትን በተመለከተ ፑቲን ከቻይና ፕሬዚዳንት ሺጂንፒንግ ጋር በስልክ ዛሬ ላይ መምከራቸውን ስፑትኒክ ዘግቧል። የሩሲያው ፕሬዝዳንት ቃል አቀባይን የጠቀሰው ዘገባው ሩሲያና ቻይና የተባበሩት መንግስታት ቻርተርን የሚጥሱ የእስራኤል ድርጊቶችን በጽኑ ማውገዛቸውን በተጨማሪም ሞስኮና ቤጂንግ በመካከለኛው ምስራቅ ያለውን ሁኔታ በኃይል መፍታት እንደማይቻል እንደሚያምኑ መናገራቸውን አክሏል። ፑቲን አስፈላጊ ከሆነ ሩሲያ የመካከለኛው ምስራቅ ግጭትን ለማሸማገል ዝግጁ መሆኗን ያረጋገጡ ሲሆን ሀሳቡ በፕሬዝዳንት ትራምፕም የተንሸራሸረ ነበር። የሩሲያ እና የቻይና መሪዎች በሚቀጥሉ ቀናት ከመካከለኛው ምስራቅ ጋር በተያያዘ ግንኙነቶችን እንዲያደርጉና መረጃ እንዲለዋወጡ ለሁለቱ ሀገራት አስተዳደሮችና አገልግሎቶች ትእዛዝ ለመስጠት እንደተስማሙም ተገልጿል። ፑቲንና ሺጂንፒንግ በቀጣይ ነሐሴ 27 በቻይና ተገናኝተው እንደሚነጋገሩም ዘገባው አመልክቷል። በሌላ በኩል የጦርነቱ ዋጋ እስራኤልም በየቀኑ በቢሊዮኖች እያስወጣ ነው። ስድስት ቀናት ያስቆጠረው የእስራኤልና ኢራን ጦርነት በተለይ እስራኤል ላይ የኢኮኖሚ ጫናው ጎላ ብሎ መታየቱ ተሰምቷል። እስራኤል ባሳለፍነው ሳምንት አርብ እለት ድንገተኛ ጥቃት በኢራን ላይ መሰንዘር ከጀመረች ወዲህ ወታደራዊ ወጪዎቿ በየቀኑ ቢሊዮን ዶላር እንደሆነ ተጠቆመው። የእስራኤል የቀድሞ ከፍተኛ የጦር ባለስልጣን የሆኑት ብርጋዴር ጀነራል ሬም አሚናክ እስራኤል በዚህ ጦርነት በመጀመሪያው 48 ሰዓታት ብቻ 1.45 ቢሊዮን ዶላር ለዘመቻው ማውጣቷን ተናግረዋል። ይህም ከአርብ ጀምሮ በየቀኑ የምታወጣው ወጪ በአማካይ 725 ሚሊዮን ዶላር መሆኑን አመልክተዋል። ይህ ወጪ ለቀጥተኛ የወታደራዊ ዘመቻ የምታወጣው ብቻ ነው ብለዋል። ለአየር ጥቃት፣ ለአየር ክልል ክፍያ እንዲሁም ለሚጣሉ ቦምቦች የሚወጣው ወጪ ወደ 593 ሚሊዮን ዶላር በቀን እንደሆነ ግምት አስቀምጠዋል። እስራኤል ከኢራን ሚሳይል ራሷን ለመከላከል ለአይረንዶም እና አሮ እንዲሁም የዳዊት ወንጭፍ የአየር መከላከያ ስርዓት በቀን የምታወጣው ደግሞ እስከ 857 ሚሊዮን ዶላር እንደሚደርስ ነው የጦር ባለሙያ ያስቀመጡት። ተኩሱን ተከትሎ የሚመጡ የመሰረተ ልማት ውድመቶች የረጅም ጊዜ ኢኮኖሚ ተጽዕኖ ገና የሚያይል ይሆናል ሲሉ ነው ብርጋዴር ጀነራሉ ያሳሰቡት። አሁን ያለው ግጭት በዚህ መጠን በየቀኑ ከቀጠለ በአንድ ወር ጊዜ ውስጥ የእስራኤል ወታደራዊ ወጪ 21 ቢሊዮን ዶላር ይደርሳል ሲሉም አሳስበዋል። እስራኤል ባለፉት አንድ ዓመት ከስድስት ወራት ውስጥ በጋዛ እያደረገች ያለ ወታደራዊ ዘመቻ የሚቀጠለ ሲሆን እንደ ካላካሊስት የዜና ምንጭ የጋዛው ጦርነት እስራኤልን 250 ቢሊዮን ሸክልስ ወይም 67.5 ቢሊዮን ዶላር ያስወጣ ነበር። የኢራን ተጨምሮበት በዚህ ከቀጠለ እስራኤል የማትወጣ የኢኮኖሚ ችግር ውስጥ ትዘፈቃለች ሲሉ ወታደራዊ ባለሙያ አመልክተዋል። እስራኤል እስካሁን ከጋዛ ጀምሮ አሁን ኢራን ላይ በከፈተችውም ከተጠባባቂ ጦር 300 ወታደሮችን ግዳጅ የጠራች ሲሆን ለጦርዋ ቀለብና ክፍያ ብቻ በአንድ ቀን ውስጥ እስከ 27 ሚሊዮን ዶላር እንደምታወጣም መረጃው ጨምሮ አመልክቷል። ነዳጅ ግጭቱን ተከትሎ በ20 በመቶ ዋጋው ያሻቀበ ሲሆን አሁን ላይ አንድ በርሜል የነዳጅ ዋጋ 90 ዶላር እየተገበያየ ነው። በኢራን በኩል ያለው ወጪ ይሄ ነው ለማለት የተሟላ መረጃ ለመኖሩን ጦርነቱ ኢራንና ኢኮኖሚዋንም በእጅጉ የሚጎዳ መሆኑ ተገልጿል።